ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች ኢየሱስ በቶሎ ይመጣል። ሰላም ሰላም ጠና ይስጥልኝ። በመላው ዓለም የሆናችሁ የድንቅ ፍጻሜ ዝግጅቶችን በጀምም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታትሉን ቤተሰቦቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? ይህ የመጽሐፉ ድምጽ ነው። እኔ ወንድማቸው አገልጋይ ያሬድ ነኝ። በሕይወት ጠብቆ ያገናኘን ቅዱስና አምላክ እግዚአብሔር ስሙ ይክበር ይመስገን። ዛሬ የምገኘው በእስራኤል ምድር በቴልአቪቭ ነው። ጌታ ረድቶኝ እንግዲህ በእስራኤል ምድር ላላችሁ ወገኖች በመሃላችሁ ተገኝቻለሁ ማለት ነው። እንግዲህ በእነዚህ ሁለትና ሶስት ቀናት እግዚአብሔር በረዳኝ መጠን አንዳንድ መንፈሳዊ ስራዎችን ለመስራት ሞክሬያለሁ። በቀጣዮቹም ቀናት ደግሞ የበለጠ ወደ ኢየሩሳሌም በመሄድ ሌሎች ሌሎች ስራዎችን ለመስራት እያሰብኩ ነው ያለሁት። በዚህ ሀገር የምትገኙ የድንቅ ፍጻሜ ቲዩብ ተከታታዮች ከዚህ በፊት የድንቅ ፍጻሜ መጽሐፍን ጠይቃችሁ ያላገኛችሁ ቤተሰቦቼ በጣት የሚቆጠሩ መጽሐፎች እጄ ላይ ስላሉ ስክሬን ላይ በማስቀምጠው ስልክ ደውላችሁ መጽሐፎቹ ማግኘት ትችላላችሁ። መጽሐፎቹን ብቻ ሳይሆን በዚህ ከጌታ መምጣት ጋር ተያይዞ አንዳንድ ጥያቄዎች ያሏችሁ በቀጥታ ስልክ ወይም በአካል በመገናኘት አንዳንድ ነገሮችን ማውራት እንችላለን። ይህን ላሳስባችሁ እወዳለሁ። እንግዲህ አሁን የምገኘው በዚህ በቤቱ በእንግድነት የተቀበለኝ ፔታ ቲክቫ ላይ በሚገኘው በወንድማችን ወደላው ቤት ነው። ወንድሜ ወደላው ወደ ድንቅ ፍጻሜ ቴሌቪዥን ፕሮግራም እንኳን ደህና መጣ። እንኳን ደህና ቆየ ወንድሜ፣ ያሬድ ደግሞ እንኳን መጣ ደህና መጣለን። አሜን አሜን አሜን። ወለላ የጣው አመሰግናለሁኝ። በተመልካቾቻችን በድንቅ ፍጻሜ ቤተሰቦቻችን ስም አንተን ባለቤትን ልጆችን በሙሉ አመሰግናለሁ፣ እባርካለሁኝ። እስቲ ወንድሜ ወለላው ማን ነው የሚለው ነገር እስቲ ለተመልካቾቻችን በአጭሩ ራስን አስታውቃቸው። እሺ፣ ደስ እያለኝ ያው፣ ስሜ ወለላው አበራ እባላለሁ። ኢትዮጵያዊ እስራኤላዊ ነኝ። በእስራኤል ምድር የምኖር ሰው ነኝ። የአንዲት ሴት ባልና የሶስት ልጆች አባት ነኝ። ይሄን ካልኩ ይበቃል። ዛሬ በእስራኤል ምድር እየተከበረ ያለ በዓል አለ፣ ሻቩኦት ይባላል። ሻቩኦት ምንድን ነው? መጽሐፍ ቅዱሳዊ መሰረቱ ምንድን ነው? የሚለውን እስኪ ለተመልካቾቻችን ወደላ አስረዳቸው። እሺ፣ አመሰግናለሁ። እንግዲህ አሁን እየተከበረ ያለው በዓል የመከር በዓል ይባላል። ይሄ በዓል በመጽሐፍ ቅዱስ በዘለዋውያን ምዕራፍ 23 ላይ ከተጠቀሱት እግዚአብሔር ከሰጣቸው በዓላት ውስጥ አንዱ ነው። ሶስተኛ ቦታ ላይ ይገኛል ማለት ነው። ይሄ በዓል እንግዲህ ምንድን ነው ስንል የመከር በዓል ይባላል። ገበሬዎች አዝመራዎቻቸውን የሚከውኑበት ጊዜ ዘመን ስለሆነ ወቅቱ፣ አሁን ክረምት ላይ ቆይተን ወደ በጋው እየገባን ነው። አዝመራ የሚከወንበት ዘመን ላይ ስለሆነ የመከር በዓል ይባላል። በመቀጠል ደግሞ ይሄ በዓል የበኩር በዓል ይባላል። ማለትም ገበሬዎች ከመጀመሪያ እርሻ ማዘጋጀት ጀምሮ ኮትኩተው፣ አብቅለው፣ አብዝተው፣ አምርተው የመጀመሪያውን ምርት የመጀመሪያውን በኩር ማለት የመጀመሪያ ማለት ነው። ያንን ለእግዚአብሔር ክብር ለረዳን፣ ይህን ሁሉ ላሳለፈንና ይህን ምርት እንድናገኝ ለረዳን የእስራኤል አምላክ ይገባዋል ብለው የመጀመሪያውን ምርት ወደ እግዚአብሔር ቤት የሰሎሞን ቤተ መቅደስ በነበረበት ጊዜ ካህናት ያገለግሉ በነበረበት ጊዜ ጽላተ ሙሴ ኢየሩሳሌም በነበረው ቤተ መቅደስ በነበረበት ጊዜ ያን ምርቶቻቸውን ይዘው ያውም ስንዴዎችና ገብ ስንትናቸውን እያውለበልቡ ደስ እያላቸው ነጫጭ ልብስ ለብሰው ወደ ቤተ መቅደሱ ይመጡ ነበር። አሁን ይሄ በዓል በዚህ መልኩ አይደለም የሚከበረው፣ ምክንያቱም ቤተ መቅደስ የለም፣ ፈርሷል። አንድ ጊዜ ሁለት ጊዜ ፈርሷል ሶስተኛው ሊሰራ እየተባለ ይታሰባል ሁለተኛ ነገር ደግሞ ጽላተ ሙሴ ጠፍቷል የለም የእግዚአብሔር የለውና ኢየሩሳሌም ጥንት እንደነበረው ዛሬ የለም በዚህ ምክንያት በዛ አይነት ሲስተም አይደለም እየተከበረ ያለው በአሉ እንዴት ነው የሚከበረው በቤቱ ውስጥ ነው በቤተሰብ ደረጃ ትናንትና ዋዜማው ነበር እና በዋዜማው ልዩ ዝግጅት ተደርጎ በየቤተሰቡ ይከበራል አሁን ዛሬ ላይ ደግሞ ብኩርና የመከር የሚለው አልፎ አምሳኛው ቀን ነው። እንግዲህ አምሳኛው ቀን ማለት ምንድን ነው? ወደ ቁጥር እንገባለን። ይህ ቁጥር ምንድን ነው? ፋሲካ በዋለ ፋሲካ ሲወጣ የሚቀጥል ሰንበት ቀን አለ። የዛች ቀን ሰንበት የዋለችበት ቀን ተቆጥሮ ሰባት ሰንበቶች ይቆጠራሉ። ሰባት እንግዲህ ጊዜ ሰባት አርባ ዘጠኝ ነው ማለት ነው። ትናንትና እንደ ሰንበት ነው የሚቆጠረው። ዛሬ ዛሬ ሰኞ ነው፣ ትናንት እሁድ ነው፣ ግን እንደ ሰንበት ነው የሚቆጠረው። ከትናንት ወዲያ የነበረው ሰንበት ለዚህ በዓል ምክንያት ነው ማለት ነው። አርባ ዘጠነኛው በዓል ላይ ሲሆን የመከር ወይም የብኩር በዓል ይከበራል ማለት ነው። አምሳኛው ደግሞ ዛሬ ነው የሚሆነው። ይሄ አምሳኛው ደግሞ በጣም ድንቅ የሆነ በዓል ነው። እሱም ምንድን ነው? ከሰማይ ሙሴ ወደ እግዚአብሔር ተራራ ወደ ሲናይ ተራራ ሄዶ ከእግዚአብሔር ጋር ሰንብቶ ስለነበረ አርባ ቀንና አርባ ሌሊት ቆይቶ የእግዚአብሔርን ማንነት ብርሃን ሁሉ ተላብሶ የመጣበት ጊዜ ነው። መጥቶ ይዞት የመጣው ምንድን ነው? ከሰማይ ከእግዚአብሔር በእግዚአብሔር እጆች የተጻፈበት አስርቱ ትእዛዛትን ጽላቴ ሙሴ እየተባለ የሚጠራውን ነገር ይዞ የወረደበት ቀን ነው። በዓለ ሃምሳ ነው ማለት ነው። እና ይሄ በዓል ሶስት ነገሮች አሉት። የመከር አዝመራ የሚከወንበት እንደዚያ የሚልበት ነው። ቀጥሎ ደግሞ የቢኮር የመጀመሪያ የሚሰጥበት ነው። ቀጥሎ ደግሞ ትእዛዛት የሰማይ ትእዛዛት ወደ ምድር በመሪው በሙሴ በኩል ሆኖ ለሕዝብ እስራኤል የመጣበት የወረደበት በዓል ነው ማለት በሌላ አማርኛ ሰማይና ምድርን አንድ ያደረገ፣ ሩቁንና ቅርቡን አንድ ያደረገ፣ ሕዝቡን አንድ ያደረገ ያዋሃደ የደስታ በዓል ነው ማለት ነው። እግዚአብሔር ያክሩልኝ አመሰግናለሁ ወላ ምንድነው በዓሉ፣ እንግዲህ በመንግስት ደረጃ በሀገር ደረጃ የሚከበር ከመሆኑ አንፃር የምንም እንኳን የቤት ውስጥ በዓል ሆኖ ቤተሰብ እንደ ቤተሰብ የሚያከብረው ቢሆን በመንግስት ደረጃ እንዴት ነው የሚታሰበው? ሴምታይም መንፈሳዊ ይዘት ውስጥ ምን ይመስላል? በምን መንገድ ነው የሚከበረው? አከባበሩ ከቤተሰብም ብትነሳ ከመንግስትም ብትነሳ፣ ለምሳሌ ከስራ ጋር ተያይዞ ከእንቅስቃሴ ጋር ተያይዞ በምን ሁኔታ ነው እየተከበረ ያለው? እንግዲህ ይሄ በዓል ሊከበር ሲመጣ ከዋዜማው ጀምሮ ልክ ዓርብ ምሽት ለቅዳሜ የሰንበት ቀን፣ የእረፍት ቀን ተብሎ እንደሚታረፍ ማንኛውም የስራ መስኮች፣ ቢሮዎች፣ የመንግስት መስሪያ ቤቶች፣ የንግድ እንቅስቃሴዎች እነዚህ በሙሉ ይዘጋሉ፣ ያቆማሉ። እያንዳንዱ በዓል የራሱ የሆነ መለያ አለው። ለምሳሌ መስከረምን ብንወስድ ቀንድ መለከት የሚነፋበት ማለት ነው። ወደፊት እግዚአብሔር ድል ፈቃድ ሆኖ ልናወራበት እንችላለን። እሱ በማር እና በፍራፍሬ ነገሮች እንትን ይላል። ይሄኛው በዓል ደግሞ በገበሬዎች ምርት የመጀመሪያ ምርት የተገኘበት ስለሆነ የፍራፍሬ አይነቶች፣ የእርሻ ምርቶች፣ የከብቶች እርባታ እንደ ወተት የመሳሰሉ ነገሮች በነሱ ለየት ባለ ሁኔታ ይከበራል። ከእርሻ ጋር ይገናኛል። ከእርሻ ምርት ጋር የተገናኘ ነው። ከገበሬዎች ጋር የመክር ማለት የመክር ማለት መክር የሚሰበሰብበት፣ ዘሮች የሚሰበሰቡበት ማለት ነው ማለት ነው። የመንግስት መስሪያ ቤቶች ቆመዋል። የመንግስት ትራንስፖርቶች ቆመዋል። በጣም ሱቆች ዝግ ናቸው። አብዛኛው መንገድ ባዶ ነው። ምንም ሰው ምናምን አይታይም እና እንቅስቃሴዎች በአብዛኛው ቆመዋል። ሰው ወደ ቤት ገብቷል ማለት ነው በዓሉን ለማክበር እንግዲህ። ይሄ በዚህ መንገድ በእስራኤል እውቅና ሰጠው መጽሐፍ ቅዱሳዊ ቢሆንም መንፈሳዊ ቢሆን የሚዘቱ ነገር ግን የእስራኤል መንግስት እውቅና ሰጡት እንደ መንግስት በሀገር ደረጃ የሚከበር ትልቅ በዓል ነው ጣም ትልቅ በዓል ነው። ሻቩኦት ማለት ነው ሻቩኦት እንግዲህ፣ ወደ ሐዲስ ኪዳን ደሞ በቀጥታ ሲመጣ በዓለ ሃምሳ ሃምሳኛው ቀን ነው። ስለዚህ ዓርብ ሃምሳኛው ቀን ነው በዓለ ሃምሳ ተብሎ የሚከበርበት ቀን ነው። ሙሴ ትእዛዛትን ከእግዚአብሔር በተቀበለበት በዛው ቀን ላይ በተመሳሳይ እግዚአብሔር በዛው ቀን ላይ ሌላ ኪዳን ከህዝቡ ጋራ ገብቷል። እሱ የመንፈስ ቅዱስ መውረድ ነው። በዓለ ሃምሳ ወይ በጴንጤቆስጤ የመንፈስ ቅዱስ መውረድ ቀን ነውና ያው ፔንዴ አምሳኛው ቀን ነው፣ በግሪክ ቋንቋ አምሳኛው ቀን ነው። ስለዚህ ባለ አምሳ ህግ የወረደበት አሁን ደግሞ ጸጋ ወይም ደግሞ ኃይል የተገለጠበት የመንፈስ ቅዱስ በዓል ሆኖ እግዚአብሔር በዚህ ቀን ባለ አምሳን ለማክበር ከመላው ዓለም የተሰበሰቡ አይሁዳውያን አይደል ባሉበት ነው የመንፈስ ቅዱስ መወረድና ና ያን ድምፅ ሰምተው ነው የተሰበሰቡት፣ እና የዛን ቀን ወደ ሶስት ሺ የሚጠጉ ነፍሳት አምነዋል፣ ተጠምቀዋል። የሐዋርያት ሥራ ምዕራፍ ሁለት ላይ እንደምናየው በጣም አስደናቂ ነገር የሆነበት የቋንቋ መገለጥ በልሳን መናገር ባለሙሉ ቋንቋ የመናገር ጸጋ የተገለጠው ከመንፈስ ቅዱስ መወረር ጋር ተያይዞ ነው እና በቤተ እስራኤል ወይም በእስራኤል ብቻ ሳይሆን በክርስትናውን ባለ አምሳ በጣም ትልቅ በዓል ነው። እንደውም በአሁኑ ሰዓት በኢትዮጵያ ባለ አምሳ ብሔራዊ በዓል አሁ እንዲከበር ባለ ጴንጠቆስጤ ብሔራዊ በዓል ሆኖ እንዲከበር በአብያተ ክርስቲያናት ደረጃ ላይ እንቅስቃሴ ላይ ነው ያለው ማለት ነው። ማለትም በብሔራዊ ደረጃ ልክ እንደ ዘመን መለወጫ፣ ፋሲካ እንደሚዘጋውሉ በዓል ልክ እንደዛ የፕሮቴስታንቱ በዓል የለውም። ወንጌላውያን በዓል የላቸውምና ይሄ ባለ አምሳ ወይም ባለ ጴንጠቆስጤ የአገራዊ ባህል ሆኖ እንዲከበር እንቅስቃሴ ተጀምረዋል። ለምን? የመንፈስ ቅዱስ መውረድ ሁሉ ነገር ቀይሯል፣ አዲስ አድርጓል። ከሕግ ጋር ሲታገል የነበረውን ሰው ከሕግ ነፃ ወጥቶ ወደ ጸጋ ወደ ኃይል አገልግሎት አምጥቶታል ማለት ነው። ያ በጣም ብዙ የምድር ገጽ የተቀየረበት ነው። እግዚአብሔር ከሰው ጋር ዳይሬክት በቀጥታ የተገናኘበት ነው። ያሁን በክርስቶስ ሞትና ትንሳኤ የመጣ ውጤት ነው። የዛ የዛ ዋጋ የተከፈለበት በረከት ነው፣ ስጦታ ነው ማለት ነው። እና የእውነት እንዳልከው ሰማይ ከምድር ጋር ሞር ክሎዝ የሆነበት እግዚአብሔር በመንፈስ ቅዱስ አማካኝነት የበለጠ ወደ ልባችን የቀረበበት በጣም ለልባችን የሚያወራበት እርቅ የሆነበት የሰማይን ምክር ድምፅ መስማት የተቻለበት የተሰወሩ ሚስጥራት መግለጥ አስበዋል። ለምሳሌ በብሉይ ኪዳን ነቢያት ብቻ ነበሩ ትንቢት የሚናገሩት መግለጥ የሚያመጡት። አሁን ግን በአዲስ ኪዳን ስንመጣ መንፈስ ቅዱስ የተቀበሉ በሙሉ በልዩ ልዩ ጸጋ ይቀባሉ። በብሔር፣ በቋንቋ፣ በነገድ፣ በዘር፣ በወገን ሳይልኝ ሁሉም ከመንፈስ ቅዱስ የሚጠጣ በሙሉ የእግዚአብሔር መንግስት ሚስጥር ይገለጠለታል። በሚስጥር ያገለግላል። ክብር ለእግዚአብሔር ይሁን። እስቲ እንግዲህ በዓሉን እንኳን አደረሳችሁ ብለህ ይህን በዓል ማክበር ላይ ያሉ ወገኖችን ሰላምታ አቀርብላቸው የደስታ መልእክት ማስተላለፍላቸው። በዕብራይስጥ ቋንቋ እባሬክ ትም በሸም አዶናይ ኤሎሄ አብርሃም ኤሎሄ ይስሓቅ ወኤሎሄ ያዕቆብ ሸየለኼም ሓግ ሻቩኦት ሰሜያኽ

በል ይጥራው እ ይጥራው መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ካምላ ጋራ ኑሮ እንደገና ካምላ ጋራ ኑሮ እንደገና የሞት እንድልይ እንሻገርና

ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ